ሱዳን በሁለት አምባገነን የጦር ጀነራሎች የስልጣን ጥማት ምክንያት በሱዳን ምድር ዛሬም በርካታ ውድመቶችን እያደረሰ ያለው ጦርነት ቀጥሏል። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ሱዳንን ወደ ከፍተኛ ቀውስና ለመረጋጋት ካስገባት በርካታ አመታቶች ተቆጥረዋል። በሱዳን ያለው ጦርነት የሰላም ስምምነት ተደርጎ ከመቆም ይልቅ ከጊዜ ወደ ጊዜ ተባብሶ የበርካታ ሱዳናውያን ሕይወትን ነጥቋል። ሀብት ንብረታቸውን አውድሟል። በሺዎች የሚቆጠሩ ሱዳናውያኖች ከቤት ንብረታቸው አፈናቅሎ ዛሬ ላይ አገር እንደሌለው ሕዝብ በጎረቤት አገራት ተሰደው በስቃይና መከራ መኖር ከጀመሩ አመታት አልፈዋል። በአሁን ሰዓት የሱዳን ጦርነት ከሚያባብሱ ዋነኛ ምክንያቶች ውስጥ በጦርነት ውስጥ የሚሳተፉ ቅጥረኛ ወታደሮች ናቸው። በዚህም አውዳሚ ጦርነት ላይ የሱዳን ፈጥኖ ደራሽ ኃይሉ የበርካታ ሀገራት ጦርን እያሳተፈ ይገኛል። ከእነዚህም ውስጥ እንደ ኮሎምቢያ፣ ሩሲያ፣ ዩክሬን፣ ሳልቫዶርና የተባበሩት አረብ ኤምሬት ቅጥረኛ ወታደሮች በጀነራል አምዳን ዳጋሎን ለሚመራው የሱዳን ፈጥኖ ደራሽ ኃይል በመቀጠር ውጊያ ላይ መሳተፍ፣ ወታደሮችን መመልመልና ማሰልጠን የመሳሰሉ ተግባራት ላይ እየተሳተፉ ይገኛሉ። የሱዳን የእርስ በርስ ጦርነት በሱዳን ጦር መሪ መሐመድ አብዱል ፈታህ አልቡርሃንና በሱዳን ፈጥኖ ደራሽ ኃይል መሪው መሐመድ ሐምዳን ዳጋሎን ብቻ አይደለም ይኸው ውጊያ የሚደረገው። እዚህ ውጊያ ላይ ሁለቱንም ኃይሎች በወታደራዊ፣ በገንዘብና በመሳሪያ ቁሳቁስ ድጋፍ ይደረግላቸዋል። ይሄ ማለት በራሳቸው ሀገር ላይ የሌሎችን ሀገር ድጋፍና እርዳታ እየተቀበሉ የራሳቸውን ሕዝብ እየገደሉ ነው። የራሳቸውን ንብረት እየወደሙ ነው። ዜጎቻቸውን ከሀገር በጭካኔ የማሰደድ ሥራና ዜጎች ላይ ጨካኔያዊ ተግባር እየፈጸሙ ይገኛሉ። በመሐመድ ሐምዳን ዳጋሎን የሚመራው የሱዳን ፈጥኖ ደራሽ ኃይልን የተባበሩት አረብ ኤምሬት የምትደግፈው ሲሆን በመሐመድ አብዱልፈታህ አልቡርሃን የሚመራው የሱዳን ጦርን ደግሞ ሳውዲ አረቢያ ድጋፏን በማድረግ የሱዳን ጦርነትን ከማረጋጋት ይልቅ የማባባስ ስራው ላይ ተጠምደውበታል። እኔ እነዚህ ሁለት ሀገራቶችን ጠቀስኩላችሁ እንጂ በሁለቱም ጎራ በርካታ ሀገራቶች ተሰልፈው የጦር መሳሪያ ድጋፍ የገንዘብ እንደዚሁም የወታደሮች ድጋፍን በማድረግ በሱዳን ምድር ያለውን ጦርነት ማባባሳቸውን ቀጥለውበታል። አሁን ላይ ከሀገራችን ኢትዮጵያ በስተቀር የተለያዩ የዓለም ሀገራቶች የሱዳንን የሰላም ስምምነት ለማምጣት ምንም ስራ እየሰሩ አይገኝም። እንዲያውም የባስ ብለው ጦርነቱን በመደገፍና የእርስ በርስ ግጭቱን ማባባስ ስራ ላይ ተጠምደዋል። የሱዳን ጦር ኃይሎች የሰሜን ዳርፉር ግዛት ዋና ከተማ በሆነችው አልፋሼር ከተማ ላይ የአርኤስፍ ማለትም የሱዳን ፈጥኖ ደራሽ ኃይል ከበባ ከመቀላቀላቸው በፊት 22 የሚደርሱ የኮሎምቢያ ተዋጊ ወታደሮችን ለመግደል ሰው አልባ አውሮፕላኖችን በመጠቀም ያጠቃ ሲሆን በዚህም በምዕራብ ሱዳን ሰሜን ዳርፉር ውስጥ በአርኤስፍ ቁጥጥር ስር በሆኑ ግዛቶች ውስጥ የኮሎምቢያ ቅጥረኛ ወታደሮች መሳተፋቸውን የሱዳን ጦር ገልጿል። ላላሲል የተሰኘ የኮሎምቢያ ህትመት ድርጅት እንደገለጸው የኮሎምቢያ ቅጥረኛ ወታደሮች በኤምሬትስ ኩባንያ ግሎባል ሴኩሪቲ ሰርቪስ ግሩፕ ጠባቂ ሆነው እንዲያገለግሉ ከተመለመሉ በኋላ ከሳውዲ አረቢያ ወደ ሱዳን በመሄድ የሱዳን ፈጥኖ ደራሽ ኃይልን በመቀላቀል በሱዳን የእርስ በርስ ጦርነት ውስጥ በመሳተፍ ውጊያ ላይ እንዲሳተፉ እንደሚደረጉ ድርጅቱ ገልጿል። በተባበሩት አረብ ኤምሬት ድጋፍ ወደ ሱዳን የሚላኩ የኮሎምቢያ ቅጥረኛ ወታደሮች በሱዳን ውስጥ ዕድሜያቸው ገና ለመሳሪያ መሸከም ያልደረሱ የ12 ዓመት ሕፃናትን ጀምሮ ገና አይምሯቸው ያልበሰሉ በርካታ ጨቅላ ሕፃናትን ለውትድርና በመመልመል እያሰለጠኑ በውጊያ እንዲሳተፉ ያደርጋሉ። እነዚህም ወታደሮች በተባበሩት አረብ ኤምሬት ውስጥ ለመስራት ቃል በመግባት በደርዘን የሚቆጠሩ የቀድሞ የኮሎምቢያ ወታደር ሰራተኞች በሚልካቸው ድርጅት አማካኝነት በጥቅም ተዳለው ወደ ሱዳን ጦርነት እንዲላኩ ይደረጋሉ። ይህም የተባበሩት አረብ ኤምሬቶች የሱዳን ፈጥኖ ደራሽ ኃይልን ከሱዳን ጦር ጋር በሚያደርገው ውጊያ ውስጥ የተባበሩት አረብ ኤምሬቶች ለፈጥኖ ደራሽ ኃይል የሚሰጡት ድጋፍ አንዱ አካል ሲሆን አረብ ኤምሬት የኮሎምቢያ ቅጥረኛ ወታደሮችን ወደ ሱዳን ስትልክ ይሄ የመጀመሪያው አይደለም። የተባበሩት አረብ ኤምሬትም የኮሎምቢያ ቅጥረኛ ወታደሮችን መቅጠር ከጀመረች በርካታ ዓመታት አስቆጥራለች። ለዚህም ማሳያ የተባበሩት አረብ ኤምሬት በ2015 በየመን የሁቲ አማጽያንን ለመውጋት ከቀጠረቻቸው 450 የላቲን አሜሪካ ቅጥረኞች ውስጥ በርካታዎቹ የኮሎምቢያ ቅጥረኛ ወታደሮች ነበሩ። በተለይ ደግሞ የፈጥኖ ደራሽ ኃይሉ ከተባበሩት አረብ ኤምሬት በርካታ ቅጥረኛ ወታደሮችን፣ ገንዘብና የጦር መሳሪያ ድጋፍ በመቀበል አውዳሚውን የሱዳን የእርስ በርስ ጦርነት እያባባሰው ይገኛል። ለዚህም ማሳያ ከሰሞኑ የሱዳን ፈጥኖ ደራሽ ኃይል በቅርቡ በሱዳን ምዕራባዊ ዳርፉር ግዛት አልፋሽር ከተማን ለመቆጣጠር ከሱዳን ጦር ጋር የተዋጋው ፈጥኖ ደራሽ ኃይሉ ባለፉት ሶስት ቀናት ብቻ ሲቪሎች ከሚኖሩበት ከተማ ለመሸሽ ሲሞክሩ በትንሹ 1500 የሚሆኑ ሰዎች መገደላቸውን የሱዳን ዶክተሮች ኔትወርክ ዘግቧል። እነዚህ ተዋጊዎች በአልፋሽር ከተማ በሚገኘው የሳውዲ አረቢያ ሆስፒታል ተብሎ በሚጠራው አካባቢ ላይ ጥቃት በፈጸሙ ወቅት ከ500 በላይ ሰዎች በሆስፒታል ውስጥ ተጠልለው እንደነበረ የተገለጸ ሲሆን በዚህም ጥቃት ከ400 በላይ ሰዎች መገደላቸውም ተገልጿል። በዚህ አሳዛኝ የሱዳን ጥቃት መግለጫ የሰጡት የዓለም የጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኑ በሳውዲ አረቢያ የእናቶች ሆስፒታል በተፈጸመ ጥቃት ከ460 በላይ ንጹሐን ሰዎች የሞቱ ሲሆን ከተገደሉት መካከል የጤና ባለሙያዎች እንደሚገኙም ገልጸዋል። በዚህም ጥቃት ላይ መግለጫ ያወጣው የዓለም ጤና ድርጅት በሪፖርቱ እንደጠቀሰው ከሆነ በጥቃቱ በጣም ተደናቅጠናል ሲል ገልጿል። አሁን ላይ በሱዳን ያለው የእርስ በርስ ግጭቶች በሁለቱ ጀነራሎች የስልጣን ጥማት ምክንያት በርካታ የሱዳን ዜጎች ሞተዋል። በርካቶች ከመኖሪያ ቀያቸው ተፈናቅለው በጎረቤት ሀገራት መጠለያ ካምፕ ላይ ይገኛሉ። የዚህ ጥቃት ሰለባ የሆኑ ሱዳናውያን በተለያዩ አገራቶች የመጠለያ ካምፕ ሲኖሩ፣ ነገር ግን አሁን በሱዳን የሚገኙ ሱዳናውያኖች ላይ እየደረሰ ያለው ጥቃት ከጊዜ ወደ ጊዜ መጨመሩ ተገልጿል። የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይል ሁለቱም በሚያደርጉት ውጊያዎች ውስጥ በሱዳን ውስጥ የሚገኙ በርካታ ንብረቶች የወደሙ ሲሆን አሁን ላይ ሙሉ ለሙሉ በሚባል ደረጃ በርካታ መሰረተ ልማቶች ወድሞባታል። የተለያዩ የዓለም ሀገራቶች እነዚህ ሁለት አካላቶችን ከማሸማገል ይልቅ እንደ ተባበሩት አረብ ኤምሬትና ሳውዲ አረቢያ የመሳሰሉ ሀገራቶች ሁለቱንም የጦር ኃይሎች በመደገፍ የሱዳንን ጦርነት ከጊዜ ወደ ጊዜ እያባባሱት ይገኛሉ።